35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ብር ብቻ እየሸጥን እንገኛለን። ልብ ይበሉ። ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር ሪል እስቴት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ በድጋሚ ተገናኝተናል። እንደምን አላችሁ? ልኝ እንደምን እስቆያችሁ? ዛሬ ሁለት በጣም በጣም እጅግ በጣም ጠቃሚ መረጃዎችን አካፍላችኋለሁ። የመጀመሪያው አንደኛው ነገር እውነት ይሄ ጉዳይ አሜሪካ ውስጥ ነው ወይ የተከናወነው ማለትም፣ አሜሪካ ውስጥ ነው ወይስ አፍሪካ ውስጥ ነው? እግዚአብሔር በሚያውቀው ማለት ነው በጣም የደነቀኝ መረጃ ስለሆነ እሱን በተለይ በአሜሪካ ውስጥ የሚኖሩ የሳድስ ቤተሰቦች ይህንን መረጃ ለእነሱ በጣም ያስፈልጋቸዋል። ስለዚህ በጣም ያስፈልጋቸዋል ሰምታችሁ በድጋሚ ስቡኝ፣ በጣም ስለሚያስፈልጋችሁ ይህ መረጃ እንድታዳምጡት። ምናልባትም ከዚህ ጋር የተያዘ መረጃ ሊኖራችሁ ካልቻለ በጣም የሚያነቃና እጅግ በጣም በጣም እንድትጠነቀቁ የሚያደርግ መረጃ ነው። እንደገናም ደግሞ ኢትዮጵያ ውስጥ ላለ ነው። አፍሪካ ውስጥም ላለ ነው። ዓለማችን ግን እውነትም የዘመን ፍጻሜ ውስጥ ያለ ነው። እውነትም ነገሮች በቃ ተጠናቀዋል ማለት ምን ያህል ይቀራል? ምክንያቱም ዓለማት እንደዚህ አድቫንስድ ሆነው እንደና አሜሪካ ባሉ ሀገራት ይሄን ያክል አድቫንስመንት ኖሮ ይሄን ያክል በዲሞክራሲ በሌሎችም ነገሮች እንደዚህ በብዙም የሚታወቁ ሀገራት እንዲህ አይነት ነገር ካየን ዘን ኢትዮጵያ፣ አፍሪካ ውስጥ የሚሆነው ነገር በተመለከተ በማነጻጽር በቃ ያለንበት የዘመን ፍጻሜ ውስጥ ነው። ሶ ጌታ ክርስቶስ ሆይ አንተ ቶሎናና ፍረድ ማለት ነው የሚያስፈልገው ማለት ነው። ስለዚህ የሆነው ነገር ምንድነው እነግራቸዋለሁ። ምክንያቱም አሜሪካ ምርጥ ኳሊቲም ያላት ሀገር ናት። አይዋሽም፣ አይዋሽም። ምክንያቱም እኔ አሜሪካውያንም በጣም ከማደንቃቸው ማህበረሰቦች መካከል አሜሪካውያን ናቸው፣ አንደኞች። ለምን በጣም በብዙ ኳሊቲ ውስጥ የምናውቃቸው ሰዎች ናቸው። ሁልጊዜ ጊዜ ደጋግሜ እንደምለው አሜሪካ የምትባለው ሀገር ከዓለም ላይ የተውጣጡ ደ ቤስት ደ ቤስት ማይንስ የሚገራርሙ በየሀገራቱ ላይ መሪ መሪ መሪ አእምሮ ያላቸውን ሰዎች ነው ሰብስበው አሜሪካ ሀገር የሆነችው። አሜሪካ ውስጥ በሚኖሩት ኢትዮጵያውያን በጣም ጎበዝ ጎበዝ ኢትዮጵያውያን ናቸው። እንግዲህ እንደምታውቁ ተሰደው አሜሪካ የሚኖሩት በደርግ ጊዜ ከዛ በኢህአዴግም በአጼ ኃይለሥላሴም ጊዜ እየተሰደዱ ሲሄዱ የነበሩ ሀገራቸው መኖር እየፈለጉ ሁሉ ነገር እየቻሉ ነገር ግን ሀገራቸውን ጥለው የሚሄዱ ከሕሊናቸው ጋር የሚታገሉ በእነሱ መሰደድ ምክንያት እዚህ የሚረዱት ሰው እንዳለ የሚያምኑ በጣም ጎበዝ ጎበዞች በትምህርት የሄዱ በብዙ ብቃት የሄዱ ናቸው። ለምሳሌ ኢትዮጵያውያን በአሜሪካ የሚኖሩ ማለት ነው። ስለዚህ ምን ማለት ነው? ዘ ቤስት ሰዎች ኢትዮጵያውያን እንደዚህ ምርጥ ምርጦቹ ከኛ ሀገር አሜሪካዎቹ ከወሰዱብን። ከህንድም እንደዛው ነው፣ ከቻይናም እንደዛው ነው፣ ከኬንያ እንደዛ ነው፣ ከሁሉም ሀገር እንደዛ ነው። ስለዚህ አሜሪካ የምትባለው ሀገር ዓለም ላይ ያሉ በጣም ምርጥ ማይንዶች የተሰባሰቡባት ሀገር ናት። ስለዚህ ዌ ሪስፔክት እናከብራለን። ቆንጆ ጭንቅላትን ስለምወድ በጣም በጣም አክብራለሁ። ስለዚህ እዛ ውስጥ የሚሆነው ደግሞ የተቃራኒው ነገር ደግሞ እናያለን። ጨካኝ የተባለው ደግሞ የመጨረሻው ነገር አሜሪካ ውስጥ እንደሚሆን ደግሞ እናውቃለን። ስለዚህ እኔ ግን በዛ አይደለም፣ ይሄኛውን ያየሁት ጉድ የሚባለው ኳሊቲ ነው በአሜሪካ መልካም ከሚባለው ኳሊቲ ውስጥ እንዴት ይሄኛው ነገር ታየ? እንግዲህ ከመልካሙ ኳሊቲ ነው ያልኳችሁ። ምክንያቱም ከመልካሙ ምርጥነት ውስጥ እንዴት ይሄ ነገር ሊከሰት ቻለ ብዬ መልስ ስላጣው በቃ ኤንድ ታይምስ ውስጥ መሆናችን ለዚህ ማሳያው ነው ብዬ ነው። የዘመን ፍጻሜ ውስጥ ነው ያለ ነው ብዬ ነው። እሱን አሳያችኋለሁ። ተከታተሉት እሱን በደንብ ከዛ ላይ የምንወስደው ትምህርት ስላለን እግዚአብሔር ደግሞ የሚነገረንም ነገር ስላለ ከዛ ውስጥ እንወስዳለን። የመጀመሪያው መረጃዬ ግን እንግዲህ የማርበርግ ቫይረስ በሽታ ወቅታዊ ሁኔታን ተመልክቶ በኢትዮጵያ ያለውን ነገር በግልጽ ውጤት ዛሬ ታይቷል ማለት ነው ዛሬ በቀን 13 032018 ዓመተ ምህረት ሪፖርቱ እንደወጣ ሰምታችኋል። ስለዚህ ይሄ በጤና ሚኒስቴር የወጣው ሪፖርት እንደሚያሳየው የማርበርግ ቫይረስ በሽታ ወቅታዊ ሁኔታ እለታዊው እንግዲህ የላብራቶሪ ምርመራ ሰባት ሰው ምርመራ ተደርጎለታል። ቫይረሱ ሁለት ሰዎች ላይ ተገኝተዋል። እንግዲህ ልብ በሉ ይሄ ነገር ማስጠንቀቂያ ነው። ልንነቃ ይገባል። ልናስብ ይገባል። ቆመን ማሰላሰል ይኖርብናል፣ ውድ ቤተሰቦቼ ሁለት ሰዎች ላይ ተገኝተዋል። እንደገና ልንጸልይ ከተገባን መጸለይ የግድ ይለናል ማለት ነው። ምክንያቱም እኔ የማላምናቸው አካላት ስላሉ ማለት ነው ሶ፣ ይሄ ነገር እንደ ቀላል የሚታይ ነገር አይደለም ልንጸልይ ይገባል ማለት ነው። ልብ በሉ በጣም በሚገርመው እሱን እነግራቸዋለሁ መጥቼ። ከዛ በፊት ግን ኬንያ ራሷ አሁን ባሳየችው ነገር እዚህ ጋ እንደምታዩት በድንበሮቿ ላይ በኬንያና በኢትዮጵያ ድንበር መካከል ቦርደር ቼክ ማዘጋጀት ጀምራለች ማለት ነው። ምክንያቱም አውት ብሬኩ አሳስቦኛል የሚል ማለት ነው። ስለዚህ ምን ማለት ነው? እኛ የማናውቃቸው መረጃዎች ሲኖሩ ነው፣ ገፍተው ሲመጡ ነው። ኬንያ ኮ ተከስቶ ነበረ ባለፈው። ኬንያ የተከሰተ ጊዜ ኢትዮጵያን ያክልም ኢትዮጵያን አላጨናነቀም ነበረ። ነገር ግን ኬንያም እንደዚህ አሁን ጎረቤት ሀገሮችም ጭምር ያሳስበናል ብለው በዚህ አይነት መልኩ አክሽን እየወሰዱ ነው ያሉት ኬንያ ቴክስ አክሽን አፍተር አውት ብሬክ ኦፍ ዴድሊ ማርበርግ ቫይረስ ኢን ኢትዮጵያ ስለዚህ ዛሬና ትላንትና ነው ይሄ እየተነገረ ያለው ስለዚህ ምንድነው የምንጠነቀቀው ነገር መኖር ያለበት መንግስትን ብቻ ተማምነን አንቀመጥም እግዚአብሔር አብሔርን መንግስት ነው የምንተማመነው እግዚአብሔር በልጁ በጌታችን በኢየሱስ አማካኝነት የዘረጋልን መንግስት አለ። ለዛ ነው መንግስት ትምጣ እያለን የምንጸልየው። ይሄ የሰማይ መንግስት የምድር አባላት የሆነው ሀገራችን በሰማይ ሆኖ በክርስቶስ ኢየሱስ ደም የተዋጀን ክርስቲያኖችን በጠቅላላ የሚታደገን አንድ ልዑል እግዚአብሔር፣ አንድያ ጌታችን ኢየሱስ ክርስቶስ ልጁ አለ። በደሙ ተሻግረን እናልፈዋለን። ደማችን እንዳይፈስ እንጸልያለን እንጂ እስካሁን አድቮኬሲ ለምሳሌ በጣም መሰራት ነበረበት፣ በጣም መሰራት ነበር። ጤና ሚኒስቴር እንደ እኔ እንዳየው አላውቅም። በየሚዲያው ቅስቀሳ መደረግ አለበት። አዲስ አበባ ውስጥ ሳይከሰት አስቀድሞ ምልክቶች ሊታዩ ይችላል። እንደ ወባ አይነት ምልክት ነው። እንደ ጭንቅላት ወባ የሚመስል ነገር ነው። ስለዚህ እንደዚህ አይነት ምልክትን በየቀኑ አሁን ሬዲዮች እንኳ ይህን ነገር ላይ እንዲሰሩ እየተደረገ አይደለም። አድቮኬሲ እየተሰራ አይደለም። ከተማ ውስጥ እንደምታዩት ማለት ነው። ሶ ዋትስ ጎይንግ ኦን፣ ምን እየሆነ ነው ያለው? እንዴ ሰው አንድ ጊዜ እኮ መበከል ከጀመረ ነገርየው በጣም አደገኛ ነው የሚሆነው። ረጅም ርቀት ነው ይዞ መሄደው። ስለዚህ እኛ የሚገባን ነገር እናደረጋለን። የሰማይ አምላክና አባታችን እግዚአብሔርን እናምነዋለን። ይታደገናል፣ ይጠብቀናል። ደግሞም ምልክቱም እሱ ነው። ስለጠበቀን ነው እንጂ በአንድ ጊዜ ነበር ይሄ እንደ ኢትዮጵያ ያለው ሀገር የሚያጥለቀልቀው። ስለዚህ አሁን ባለበት ሁኔታ ሪፖርቱ የሚያሳየው ትንሽ ከፍተኛ አይደለም። እውነት ለመናገር መዋሸትም አያስፈልግም። የዓለም ጤና ድርጅትም ለዚህ ሲናገር ምንድን ነው ያለው? በኢትዮጵያ ውስጥ የሆነውን ነገር ተመልክቶ ይሄ ያለ በዓለምም ካለው አንጻር ከአካባቢው አንጻርና ከኢትዮጵያ አንጻር ብሎ አስቀምጦታል። ያለው ነገር ዝቅተኛ የሚባል ደረጃ ነው ብሎ ነው ያስቀመጠው። ግን በዚህ አናምንም። ምን የታቀደልንስ ነገር እንዳለ ምን እናቃለን ዲፖፑሌሽን አጀንዳ ስካለው ከጀርባው ምን እምናቀው ነገር አለ በጣም ብዙ ኮ ከባድ ነገር ነው ያለው ስለዚህ ሰው ሚዲያውም ደግሞ ወይም ደግሞ ሶሻል ሚዲያው ሌላው ሌላ ልክ እንደ ኮንስፓይሪሲ እያወራ ነው ብሎ ማሰብም ትክክል አይደለም ምክንያቱም ስጋት ኮ ይሰማዋል ሰው ጥበቃ ሴኩሪቲ ይፈልጋል የሰው ልጅ ስለዚህ ጤና ሚኒስተር እባካችሁን አድቮኬሲን እናንተ ፌስቡክ ገጻችሁ አታድርጉት ወጣ ውጡና ስሩበት በጣም በየቦታው ላይ በየጎዳናው መለፈፍ ካለበት ብሮሸሮች መበተን ካለባቸው ሰው መዘጋጀት መቻል አለበት። አንድ ይሄ ነገር ከገባ ቀላል አይሆንም። ከዚህ በላይ መሄድ የለበትም። ስለዚህ መቆጣጠር ከተገባው ህዝቡ ሁሉ እንዲተባበር መደረግ አለበት። ምክንያቱ ለምንድነው? ህዝቡ ማለቅ ስለማይፈልግ ነው የሚተባበረው። ስለዚህ ከዚህ አንጻር እንግዲህ እለታዊው ሰባት ሰው የቫይረሱ የተገኘባቸው እስካሁን ሁለት ሰው ከዛም በኋላ በጽኑ ሁኔታ የታመመ ሰው የለም አሉ። ከዛ ዛሬ የወጣ ሪፖርት ነው ህይወት አንድ ሰው ህይወቱ አልፏል። እዚህ እንደምታዩት አንድ ሰው ህይወቱ አልፏል። እንደገና በድምር እዚጋ ጋር የምታዩት የድምር ውጤቱን የላቦራቶሪ ምርመራ 53 ሰው ነው ድምር እስካሁን ከዛ 10 ሰው ቫይረሱ ተገኝቶበታል። ቫይረሱ ተገኝቶባቸው የሞቱ ሰዎች እዚጋ ጋር ሪፖርት ላይ ተቀምጠዋል። በሕክምና ላይ እያሉና ሊሞቱ ይችላሉ ተብለው ወይም ደግሞ እንዳይሞቱ ለማድረግ ጥንቃቄ መድኃኒት የለውም። ነገር ግን ኤርሊ ከሆነ ቀደም ብሎ ከሆነ የአበሻ መድኃኒትም ታቃላችሁ። ሆነ ነገር ሆኖ እኮ ብዙ ነገር ይስተካከላል። ስለዚህ የህክምና ባለሙያዎች በጣም ብዙ የህክምና የባህል ሐኪሞች አሉ ኢትዮጵያ ውስጥ ይሄን ነገር ተመልክቶ ማስተካከል የሚችል አቅም ያላቸው ማለት ነው። እነዚህ ሰዎች ሁሉ ማስተባበር ይግድ ይላል ማለት ነው። ስለዚህ ይሄን ሪፖርት ወጥተዋል። ሌላኛው ከጤና ሚኒስቴር የወጣ ሪፖርት በአሁኑ ወቅት ደቡብ ኢትዮጵያ ክልል ዛሬ ወጣ ነው። ይሄ ከሰዓት በፊት ማለት ነው። ከአንድ ሰዓት በፊት የወጣ ነው ሄሞራጅ ፌቨር በሽታ በሽታን አስመልክቶ ከጤና ሚኒስቴር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰጠ ወቅታዊ መረጃ ይልና የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥ የተቀናጀ የቅኝት የመላሽ ስራዎች እየተከናወነ ይገኛል ብሎ ካስቀመጠ በኋላ በዚህ መሰረት የተከናወነው ማርበርግ ቫይረሱን መለየት ስራ ላይ ተመልክቶ ይሄን ሰርተናል ብለው ሪፖርት ያቀርባሉ። እንግዲህ ያው ሪፖርቱን ገብታችሁ አንብቡት። ግን እኔ ከዛ ላይ የነቀስኩትን ነገር ነው የማሳያችሁ ማለት ነው። ስለ በሽታው አዲስና ተጨማሪ መረጃዎች በሚኖርበት ጊዜ በጤና ሚኒስቴር ይፋዊ ምናምን ይላል። ከዛ ከጤና ሚኒስቴርና ከኢትዮጵያ ጤና ህብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎችን በሚል ያስቀምጣል። ከዛ ምልክት ከታየበት ማንኛውም ሰው ጋር ንክኪ በማይኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም በሚል ተቀምጠዋል። እና ይሄን ነገር ለነሱ ነው ኦልሞስት፣ ይሄን ነገር በፌስቡክ ገጻቸው ላይ ያስቀመጡት። ነገር ግን የኔ ነጥብ ምንድነው? እንደዚህ አይነት ነገሮችን በህብረተሰብ በገጠርም በከተማ ውስጥም ሆኑ በብዙ ወረዳዎች እንደዚህ በሚታይ ቦታ ላይ ሰዎችን ማንቃት። ምክንያቱም ይሄ ፖለቲካ አይደለም፣ ቫይረስ ይባላል። ከፈጀ ፈጀህ ነው። ስለዚህ ከመንግስት ጋር ህዝብ ጠበኛ ስለሆነ ወይም ደግሞ መንግስት ከህዝብ ጋር ብዙ ፍቅር ስለሌለው ፍቅር ስላለው በሚባል የሚዳኝ ነገር አይደለም። የጤና ጉዳይ ነው ብራዘር። ከሞትክ ሞትክ ነው። ዞር ብሎ ሚያየው የለም። አሁንም እየሞትክ ነው። በጦርነትም በምንም እየተሞተ ነው። እንደገና ደግሞ ሌላ የሞት ዝርያ ደግሞ ህዝብን እንዲጨርስ አንፈቅድም። ስለዚህ ይህንን ማንቂያ ያስፈልጋል። የጤና ሚኒስቴር የተሰራ በራሳቸው ገጽ ላይ ብቻ የሚለቁት ህዝቡን ግን አብዴት ማድረግ በመረጃ ማስታጠቅ የግድ ይላል እና ይሄንን ነገር እንደ ቀላል መታየት እንደሌለበት መጠቆም ወዳለው አሜሪካ ወዳልኳችሁ መረጃ ይዣችሁ ልሄድ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ነኝ አብራችሁ ይቆዩ እውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ በጣም ነው የገረመኝ በጣም ነው የተደነኩት በዚህ መረጃ ማለት ነው ጉዳዩ የተከናወነው በኢንዲያና ነው የሆነው ነገር ምንድነው ጥቁር ናት እናትናት ናት እዚህ ስክሪን ላይ እንደምትመለከቱት እዚህ ጋር ማየት ይችላላችሁ። በሚያሳዝን ደረጃ በጋሪ ተገፍታ ነው ይኸው እየወጣች ያለችው። የሚያሳዝነው ይቺ እናት ልጇን በሆስፒታል እንዳትወልድ ተደርጋለች። በጣም የሚያሳዝን እና እጅግ በጣም ልብ የሚነካ ታሪክ ነው። የወለደችው በጎዳና ላይ ነው። ልጇን ከሆስፒታል እንድትወጣ አድገዋት ማለት ነው ምጥ እየመጣባት እየታወቀ ከሆስፒታል አስወጥቷት የወለደችው ሜዳ ላይ ነው። በጣም በሚያሳዝን ደረጃ የዚችን እናት ነገር ልብ የሚነካ ነው። የተገፍታ ነው እየወጣች ያለችው፣ እያለቀሰች ነው የምትወጣው። የሚገርማችሁ ከሆስፒታሉ እና ይሄ በጣም እኔ እንዴት እንደከበደኝ ለምን እንደከበደኝ አላውቅም። አምሮኝ ግን በጣም ከበደኝ። ማለት ሰልጥኗል ማለት አሰልጥኗል ምንለው ዓለም ቢኖር የእግዚአብሔር ዓለም ነው የእግዚአብሔር ዓለም ነው። እግዚአብሔር ጋር ብቻ ነው። እውነተኛው ስልጣኔ እና እውነተኛው መልካምነት ያለው ጌታ ጋር ነው። እንግዲህ ይቺ የተወለደችው ሕጻን አሌና ዌልስ ትባላለች። በኖቬምበር 16 2025 ተወለደች። ይችልች በጣም የሚገርም ነው። እንግዲህ የተወለደችው በቼቭሮሌት መኪና ውስጥ ነው። ሲልቬራዶ በሚባል በአባቷ መኪና ውስጥ ነው የተወለደችው። አባቷ ሊኦን ዌልስ ይባላል። ወደ ኢንዲያና ሆስፒታል ባለቤቱን በምጥ ሰዓት ላይ ይዟት ይሄዳል። እንግዲህ ይህም ባለበት ሁኔታ ላይ ኢንዲያና ውስጥ ባሉ የተለያዩ ሆስፒታሎች ውስጥ ነው እንግዲህ ይሄ ልጅ ይሄ ሰው ሚስቱን ይዞ የተንከራተተው። ጉዳዩ የሚጀምረው ፍራንሲስካን ሄልዝ ክራውን ፖይንት የሚባል ሆስፒታል ውስጥ ነው፣ ይቺ እናት እንድትገባ የተደረገችው ማለት ነው። ታዋቂ ሆስፒታል ነው፣ በአካባቢ ላይ በጣም ተጽዕኖ ያለው ሆስፒታል ነው። ከዛ በኋላ የ እናትየው የባሏ የነፍሰ ጡሯ ባለቤቷ እናት ወይም ደግሞ የሰውየው እናት በፊልም የቀረጸችው ቪዲዮ የሚያሳየው በጣም በርካታ ነገሮችን እንደሆነ ማየት ይቻላል። ይሄ ፍራንሲስካን ሄልዝ የሚባለው ተቋም ፕሬዚዳንቱም እንደገና ሲኢኦውም ራይሞንድ ግራዲ ይባላሉ። በጣም አዝነው ይቅርታ የጠየቁበት ጉዳይ ነው። ይሄ ጉዳይ እንደገና እሱ ብቻ አይደለም ይህን ጉዳይ የፈጸሙት ዶክተር እና ነርስ ከስራቸው እንዲባረሩ እንደተደረጉም ሆስፒታሉም ይቅርታ መጠየቁም ጭምር ተነግረዋል። በዚህ ጋር ተያይዞ ስለዚህ ጉዳዩ እንደተከናወነ እንደተከሰተ ግልጽ ሆኗል። ሆስፒታሉም ይቅርታ ጠይቋል። ይሄ የእኛ ባህል አይደለም፣ እንዲይን ነገር ዘረኝነት ሊደረግ እንደማይገባ ሆስፒታሉ እንደሚያምን በግልጽ ማሳየታቸውን ጭምር እንመለከታለን ማለት ነው። ሊዮን ዌልስ የሚባለው የ43 ዓመት ሰው ነው ባለቤቷ ማለት ነው። ለዩኤስኤ ቱዴይ ጋዜጣ የሰጠው መረጃ ኖ ታይፕ ኦፍ ኮንሰርን ፍሮም ማ ዋይፍ አዘ ሁማን ቢንግ የሚለው ቃል በጣም ፓወርፉል ነው። ባለቤቴን እንደ ሰው አልቆጠሯትም የሚለው ማለት ነው እሱ ላይ ትልቅ ሜሴጅ ይወሰዳል። አሬና እንግዲህ የተወለደችው በመርሴዲስ የአሬና እናት ሜርሴዴስ ዌልስ የምትባል ናት። አራተኛ ልጇን ነው የወለደችው። ጉዳዩም በሆስፒታል ውስጥ ለብላክ እናቶችና ለብላክ ለጥቁር ሕጻናት የሚደረግ ጨካኝነት የተሞላው ተግባር ነው በሚል እስኪባል ድረስ የደረሰ ነገር መሆኑን ሰምተናል። የሆስፒታሉም ዋናው ዳይሬክተሩም ሲናገሩ ግራዲ ዊ ፌይልድ ቱ ሊስን ቱ ሚስተርስ ዌልስ በሚል ገልጸውታል። ሴትዮዋ ወይም ነፍሰ ጡር ነፍሰ ጡሯ ልትወልድ እየተጣጣረች ወደ ምጥ ላይ በነበረችበት ሰዓት ላይ የተደረገውን ነገር ልንሰማ አልቻልንም የሚል ሐዘኔታ ያለበት ነገር ሰውየው በግልጽ ተናግሯል። ማለትም የሆስፒታሉ ዳይሬክተር ማለት ነው። ስለዚህ ይሄ ነገር በግልጽ እንደሆነ ማየት ተችሏል ማለት ነው። እንግዲህ ምንድነው ይሄን ንግግሩ እናትየው በምጥ ሰዓት ላይ እንደነበረች እሷ ታውቅ ነበር። ሐኪሞቹ ያንን እያወቁን ነው ቤተሰቡ የደረሰው በኖቬምበር 16 ሌሊት ላይ ነው፣ ማታ ላይ ነው፣ ሚድናይት አካባቢ ነው የደረሱት። ከዛም እንግዲህ አባትየው ወይም የሕፃኑ አባት ሊዮን ዌልስ የሚባለው የቢዝነስ ትሪፕ ነበረው እሱን አቋርጦ ከዛ እናትም ሆሜከር ናት ስለዚህ ከዚህ አንጻር ወደ እሱ በሌለበት ነገሮች እንዳይሆኑ በሚል ስራውን አቋርጦ ወደዚህ ሊመጣ እንደቻለ በተለይ በኖቬምበር ፊፍቲዝ ናይት ማታ ላይ ከኖቬምበር ወደ 16 ከመምጣቱ 15 ማታ ላይ ነው ይሄን እንዳደረገ የተነገረው። ከዛ የፍራንሲስካን ሆስፒታል እንዳገኙት ምጧም በዛው እያለች እንደጀምራት እንደገና ምጡ ሲመጣባት በጣም እየጠነከረ በመጣባት ሰዓት ላይ ይሄንን ነገር በተመለከተ ያደረገው እንክብካቤ ለሆስፒታሉ፣ ለዳይሬክተሮች፣ ለዶክተሩ፣ ለነርሷ ለምን የተነገረው ነገር ፍሬ እንዳላፈራ፣ ከምንም በላይ ደግሞ መታጠቢያ ቤት በገባችበት ሰዓት ላይ ደግሞ ፈሰሰ ማለት ነው፣ ብሮክ ካደረገ ከዛ በኋላ እንግዲህ ኮንትራክሽንስ ምጥ ጀመራት ማለት ነው እቺ እናት እና ይሄ ምጥ በጀመራ ሰዓት ላይ ምጥ ላይ ነው እኛ ያለውት ነው፣ እያማጥኩ ነው ብላ እየነገረቻቸው ኖ። ስለዚህ 15 ነው የገቡት ኦልሞስት 16 ሆኗል፣ እስካሁን ድረስ አልመጣም፣ ስለዚህ መውጣት አለባት የሚል ዲስ ኦልሞስት ከእንድትወጣ ተደረገ ማለት ነው። ዲስቻርጅ ሆነች ማለት ነው። ከዛ በኋላ ምንም አይነት ኤክስፕላኔሽን አልተሰጣቸውም። የሴኩሪቲ ጋርዶች መጥተው ይላሉ። እዚህ ጋር ሲናገር ነው ምን ይላል? my wife like no i am in a, in a labor this is my first child አራተኛ ልጄ ነው አውቀዋለሁ። እኔ ምጥላይ ነኝ ያለሁት i know i am in active labor i know i am about to have this baby ልጄን ላገኘው ነው ልወልደው ነው እኔ ምጥ ላይ ነኝ ያለሁት ያች እጩዋለቻለሁ ሲናገሩ ማለት ነውና ከዛ በኋላ ምንም ማድረግ ስላልተቻለ ያን እየተናገረች የሆስፒታሉ ሰኩሪቲስ ከመጀመሪያው ፎቅ የተገፋች በሰኪሪቲ አማካኝነት ሊዮን ዌልስ እና እንደገና እናቱ ይሄን ጉዳይ እያደረጉ እናትየው ቪዲዮን የቀረጸችው እናት ናት። ያንንም በማድረግ ወደ ውጭ እንዲወጡ ይደረጋሉ ተገደው። ስለዚህ ውጪው ላይ ያለው ዌዘር 30 ዲግሪ ሴንቲግሬድ ያክል 30 ሴልሺየስ ያክል እንደነበረ ዜናዎቹ ያሳያሉ። ብሔራዊ የዌዘር ሰርቪሱ የዛ የወቅቱ መረጃ እንደሚያሳየው ከዚህ ጋር አንጻር እንግዲህ ይሄ ሰው ሊዮን ዌልስ ሄዶ የዲዝል ትራክ ነው፣ ዲዝል ነው የሚጠቀመው። ትራኩ ትልቅ ጭነት መኪና ነው። ስለዚህ ያንን ማሞቅ ነበረበት፣ ይችን እናት ለማምጣት፣ ወደ ሌላ ሆስፒታል ለመውሰድ በሚያሞቅበት ሰዓት ሰዓት ወሰደበት። ይዟት ይዞ መጣ መኪናውን ከዛ በኋላ ተጭና እየተገፋች በባሏ የጭነት መኪና ላይ እንድትወጣት ይደረጋል። ከዛም በኋላ ወደ ሌላ ሆስፒታል ነው ይዘዋት እየሄደ ያለው። ይሄ ሌላኛ ሆስፒታል ያለው የ6 ደቂቃ የ10 ደቂቃ መንገድ መንዳት ነበረበት። ያንም በሚያደርግበት ሰዓት ላይ በጣም በብዙ የተበሳጨው ነበር አለ ሲናገሩ። ኦፍ ኮርስ አይ ዋንት ቱ ጌት አፕ ሴት በት አይ ኩድንት። ምክንያቱም በጣም የተበሳጨው ነበረ፣ ግን ላረገው አልፈለኩም። ምክንያቱም በቀማ እና ባለቤቴ በሰላም መገላገል ነበረባት። ይሄንን ምንም ማድረግ ስላልቻልኩ ውስጤ ባይ የተናነቀው እየነዳው ይሄድኩኝ አለ። ከዛ በኋላ ስድስት ደቂቃ ያክል ይነዳል ካሉበት ቦታ ልክ ስድስት ደቂቃው፣ ማለት ወደ ሆስፒታል ወደ ሌላኛው የኮሚኒቲ የማህበረሰብ ሆስፒታል ነው ይዟት እየሄደ ያለው። በዛ ሰዓት ላይ ምንም ማድረግ ባልተቻለበት ሁኔታ ላይ ይህቺ እናት ኦልሞስት ምጧ ጫፍ ላይ ይመጣል ማለት ነው። ስለዚህ ናይን ዋን ዋን ላይ ይደውላል ለዛ አምቡላንስ እስኪደርስ ባለበት ድረስ ሊጠብቁ አልቻሉ። የሆነው ነገር ቢኖር እናት ሲናገር እዚጋ ምናለ ዊዝኖ ግላቭ፣ ምንም አይነት ግላቭ የለም ቢ ቢ አውት እናትየው ምናለች፣ በቃ እኔ ልወልድ ነው አሁን ወደ የህፃኔን አንገት ፈልግ አለችው። ስለዚህ በዛ ያለ ግሎፍ ምንም አይነት መዘጋጃ ሳይደረግ ብላንኬት ያው ለሆስፒታል ብለው የያዙት የነበሩ ዴሊቨሪ ፕሪፓሬሽን ነበራቸው። ስለዚህ ለዚህም የሚሆነውን ብቻ በመጠቀም ራፓፕ አድርገዋት ሉኪን ፔል ነው የምትመስለው ልጅቱ ራሱ። በዛ ሰዓት ላይ በጣም አመዳም ሆና ምክንያቱም የወለደችው በሆስፒታል እንክብካቤ አይደለም። በሚያሳዝን ደረጃ ላይ በመንገድ ዳር እንድትወልድ ተደረገ ማለት ነው እና ይሄ በጣም ልብ የሚነካ የሚያሳዝን እጅግ በጣም ልብ የሚነካ የዘረኝነት ጫፍ ኢትዮጵያ ውስጥም የዘረኝነት ጫፍ አሜሪካ ውስጥም እንዴት እንዳለ የምታዩበት ነው፣ ውድ ቤተሰቦች፣ እንዴት ሰርጎ ዘልቆ እንደገባ የምታዩበት ነው ማለት ነው። ስለዚህ እዚህ ጋር ሲናገር በአሜሪካ ሀንድረድስ ኦፍ ዊሜን ዳይ ኤች የር ዲሪንግ ቻይልድ በርት ልጅ እየወለዱ በመቶዎች የሚቆጠሩ በብዙ መቶዎች የሚቆጠሩ እናቶች ይሞታሉ። ከነዛም ውስጥ አብዛኛዎቹ ብላክ ውሜን ናቸው። እንግዲህ የኢትዮጵያን ኮሚኒቲስ ይህንን ልታውቁ ይገባል። ጥቁር እናቶች ብዙ ይሞታሉ። ብላክ ውሜን አር ፋ ሞር ላይክሊ ቱ ዳይ ዊን ማተርናል ሞርታሊቲ ሬት ትሪ ታይምስ ሃየር ዳን ዋይት ውሜን ከነጮቹ እናቶች ይልቅ ሶስት እጥፍ የጥቁር እናቶች ይሞታሉ ማለት ነው። እና ይሄን በተመለከተ በጣም የሚያሳዝን ነገር ነው። እንግዲህ በወሊድ ምክንያት የሚሞቱ እናቶች አሁንም አሜሪካ ውስጥ አሉ። በዚህ ደረጃ ላይ ይቺ ልጅ ልትሞት እንደምትችል ይታወቅ ነበር፣ ነገር ግን እግዚአብሔር ታደጋት እግዚአብሔር አዳናት እንጂ ይቺን እናት እንግዲህ በወሊድ ምክንያት በልጇን ሰጥታ እሷ ልትሞት ትችል ነበር። ምክንያቱም ደሊቨር ማድረግ ቀላል ነገር አይደለም። አንደኛ ባህላዊ የወሊድ ስርዓት እነሱ ጋር የለም። ዝም ብሎ በተለምዶ ነው አባልየው ዘሎ የገባበት እንጂ ልትሞት የምትችል እናት ነበረች። ነገር ግን እግዚአብሔር ታድጓታል። ልላችሁ የፈለኩት ምንድነው እኔ ይሄን ነገር አየሁና፣ እንዴ እንዴት አሜሪካ ውስጥ እንደዚህ አይነት ነገር ይደረጋል እንዴ ሊሆን ይችላል አእምሮ፣ የጠየቀኝ ግን መልሱ ብቸኛው አንድና አንድ ነው። የጌታችን የኢየሱስ ክርስቶስ መምጫው ጊዜው ደርሷል። በሰው ላይ ይሄን ያክል ጭካኔ የሰው ልጅ ላይ ይሄን ያክል መጨከን በጣም የሚያሳዝን ነገርና ዘረኝነት አሜሪካ ውስጥም ኢትዮጵያ ውስጥም ምንም መልክ እንደሌለውና ዘረኝነት ራሱ አጋንንቶች የዘረኝነት መናፍስቶች የሚያደርጉት ነገር እንደሆነ ሊታወቅ ይገባል። ስለዚህ ይህን እንዲያነቃችሁ፣ እንዲያባንናችሁ፣ እንድትጸልዩም በዙሪያው ላይ ደግሞ በተለይ በኢትዮጵያ በአሜሪካ የሚኖሩ ኢትዮጵያውያን ወንድም እህቶቻችን በተለይ እናቶቻችንና እህቶቻችን እንዲነቁ ለማድረግ ይህን መረጃ አካፈልኳችሁ። አሜን፣ ማራናታ ጌታችን ኢየሱስ ሆይ ቶሎና እናፍረድ እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ አብይ ይልማ ነበርኩ። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአ ዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምፕር ሪል እስቴት